በዛሬው ቪዲዮ የቻይናዊ ወጣት አፍንጫና ቢራን ምን አገናኝ ጉድ እያስባለ ይገኛል። ከላይ የምትመለከቱት ግለዘብ የወጣቶቹ ቻሌንጅ ቀን 14 ላይ ምን ደረሰ? ዝም ብለህ ማለት ነው እንደዚህ እያየህ የት እንደምደርስ ትይኛለህ። እግዚአብሔርን በሁለት ሳምንት ውስጥ ነው የሚሰማኝን ስሜት እኔ ነኝ ማቆ። በለፈለፉ በአፍ ይጠፉ። ነጋዴው ምን አጋጠመው? ሰላም እንዴ አስታወስኩሽ። አንቺ የገቢዎች ተቆጣጣሪ ነሽ አለ። ሰላም ሰላም፣ የሚክስ ዩቲዩብ ተከታዮቻችን፣ ዛሬም ምን እንደወትረው ሁሉ ቀውጢና ቤንግ የሆኑ ቪዲዮዎችን ይዘን መተናል። እንግዲህ ለዚህ ለዩቲዩብ ቻናል አዲስ እንደመሆናችን መጠን ከእናንተ ቅፍ ድግፍን እንፈልጋለን። ያንን ደግሞ ቅፍ ድግፍ በሰብስክራይብ በላይክ በሼር እናገኘዋለን ብለን እናስባለን። ስለዚህ እንደወትረው ሁሉ ዛሬም ወደ ቪዲዮዎቻችን እንገባለን ት የምትመለከቱት የፈስ ውድድር በርካቶችን እያስገረምና እንዲሁም ደግሞ እያነጋገረ ነው የሚገኘው። ታዲያ አሪፍ ፈሳም የሆነ ሰው እዚህ ውድድር ላይ ይሳተፋል ማለት ነው። እንደምትመለከቱት እነዚህ ፈሳሞች እዚህ ላይ ይቀመጡና እንግዲህ የሚያወጡት የፈስ ድምፅና እንዲሁም ደግሞ ከፍተኛ የጋዝ መጠኑ በተለክቶ አሪፍ የፈሳና ጥሩ ያስጨነቀ ተሸላሚ እንግዲህ ቤተሰብ እዚህ ጋር እያየን ያለ ነው፣ ምንድን ነው እሱ? የፈስ ውድድር ነው። ባለፈው የእንቅልፍ ውድድር ሲደንቀኝ አሁን ጭራሽ የፈስ ውድድር ነው። በነገራችን ላይ እኔ የታክሲ እና የባስ ተጠቃሚ ነኝ። ታክሲ ውስጥ እና ባስ ውስጥ ፈሳቸውን የምትለኩሱ ፈሳቸውን የምትለኩሱ ሰዎች፣ የምታስጨንቁን ሰዎች፣ ሰላም የምትነፍጉን ሰዎች፣ ይኸውና እኮ መድረኩ ተከፍቶላቸዋል። ዓለም አቀፍ የፈስ ውድድር አስጠሩን እንጂ ባንዲራችንን ከፍ አድርጉት፣ እንጠራበት።

የአዶናይ ቪዲዮ አለስ የአዶናይ ናይ ተነምጣ የአገሬ ልጆች አንድ ምክር ልመክራችሁ እፈልጋለሁ። እንደምትመለከቱት እንግዲህ ከጀርባዬ በጣም ብዙ ሰዎች አሉ። የምናገረው ቃላትም ይሰማሉ። ውጭ አገር እያለሁ ማንም ሰው አይሰማኝም ነበረ። እዚህ ግን ይሰማሉ። ሊስቁብኝ ይችላሉ፣ ሊተርቡኝ ይችላሉ። ግን ጋር ስግጥ ብዬ ነው ቲክቶክ የጀመርኩት። ስግጥ ብዬ ነው ያለፈልኝ በረከቴም የተቀበልኩት። እናንተ መሰገጥ ስላቃታችሁ፣ ድድብ ማለት ስላቃታችሁ፣ አሳቢ ስለሆናችሁ ማለት ነው፣ አፈር እየላስክ ትኖራለህ። እድሜ ልክህን ስለዚህ ሲሰማመውን ከፈለግ ስግጥ ሰው ይሳቅብህ ስግጥ ነው ይተርቦ ድድብ የታባቱ ከዛ ገንዘብህ ስትቀበል እነሱ መዋል የማይችሉበት ቦታ አንተ መዋል ትጀምራለህ ለሰዎች አትጨናነቁ ህይወታችሁ በጣም ይቀየራል ከምታስቡት በላይ አዶናይ ምንድን ነው እያለ ያለው ሰግጬ ነው ዩቲውብን የጀመርኩት ነው የሚለን ዩቲውብ እና ቲክቶከርን ሰግጬ የጀመርኩት ነው የሚለው እውነት ነው እኛም ሰግጠን ጀምረናል እንግዲህ እየሰገጥን እያሳገጥን የዩቲብ ቻናሎቻችንን እያጎለበትን እያጎለበትን እንግዲህ ለመሰገጥ እና ለመፈመስ ተነስተናል። አዱናዊ እውነትህን ነው፣ ህይወት መቀየር መቻል አለበት። ቁም ነገር ግን እየሰራን የሚያስተምር ሰዎችን ወደ መልካም ነገር የሚያመጣ ቪዲዮዎችን ይዘን እየመጣን መሰገጥ እንችላለን ለማለት ያክል ነው። መልካም ቆንጆ ንግግር ነው። ቻይናዊው በቴዲ አፍሮ ሙዚቃ ሲያስደምመን እስቲ እንመልካቸው።

ደሚ ጨወት ሙዚቃ ለሴት ሳይሆን ለእናት ሀገር ኢትዮጵያ ነው። ለእናት ሀገር ኢትዮጵያ የተጻፈ። እንደምታውቁት ሶስት አይነት ዋና ችግሮች ይኖራሉ፣ ቸነፈር፣ ወረርሽኝ እና ጦርነት። በዚህ ሰዓት እናት ኢትዮጵያ እነዚህ ሁሉ ችግሮች የተገፋጥች ተገኛለች ዛሬ የቪክተር ድርጅቱ ስነ ሰዓት ነው ከኬቨን ግብዣ ኬቨን ያታለ ስለመጣሁም ደስ ብሎኛ ቪክተር በአማርኛ ማለት አሸናፊ ማለት ነው ስለዚህ ለእናንተ ኢትዮጵያ ሀገር እነዚህ ሁሉም ችግሮች ጨለማዎች ጀረማዎች እንደመጣ ሻናፍ ተስፋ ጀግና ጀግና። ይሄ ወንድማችን የሚገርማችሁ የቴዲ አፍሮን ዘፈን ባይገርምሽ የሚለውን ለእናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ነው የሚለው እና እናት ሀገር ኢትዮጵያ ለአንድ ራሴ መስዋዕቴን የምከፍልላት ፍቅርን የምሰጣት እናንተ አበቦች እኮ ነው የሚለን በእናታችሁ። በጣም የሚገርም ነው። ጎበዝ ነው። ይመቻው። እኛ ከነሱ መማር ይጠበቅበናል። ብዙዎቻችን እንግዲህ የሀገር ፍቅር በዚህ ሰዓት ያለውን ሁኔታ ታውቃላችሁ። ቤተሰብ ፍቅር በእንግሊዝኛ፣ ፍቅር በኬሚስትሪ፣ ፍቅር በኢንጂነሪንግ ሲቀለጽ ሁላችንም የምናውቀው ጥግ ነው። አሁን ደግሞ ፍቅር በአማርኛ እንዴት መጀንጀን ይቻላል የሚለውን እስቲ አብረን ሄለው ወይኔ ተውላ ጠግስ እንዴት ነሽል አለውልኝ ተውሳከ ግስ እንዴት ነህልኝ? አለውልሽ ምነው ደጅ አስጠናሽኝ? እኮ ስደውል ስልክ አታነሽ፣ ደጅ አስጠናሽኝ። ይሄ ነገር አማራዊ ፍቺ ያለው ቀልዱን ታዩና፣ መች ነው ግን እኔና አንቺ እንደ ሆሄያት፣ ማለትም እንደ ቃላት የምንሰባጠረው? መች ይቀራል፣ የምር ይናፍቀኝ፣ አንድ ቀን መሰባጠራችን አይቀርም። ድርብ ሰረዝ። እሱ ልክ ነሽ። የኔ ስንኝ ስንኝ ስልሽ ስለሽ ባይዘውኝ፣ ይሄ ቃል ሰምና ወርቃለሁ ኧረ ግስ እኮ ነው፣ እንደውም ቅጣትሽ ነው። ስልክ ስላላነሳሽ ነገ ሰምናወርቁ ና ወጥተሽ እንድትነግሪ። ውይ እኔ ተውሳ ከበና ተተው። ሲሪየስ ቀልዴን አይደለም፣ በቅንፍ ውስጥ እሞክራለሁ። በቃ በቃ፣ እሺ። እኔ ተውላ ጠግስ። ደህና አይደለም፣ ስራ ላይ ሆነህ ነው። አው ወደ በኋላ። እኔ በሆን ኖሮ ብዬ ልንገራችሁ እስኪ። እኔ በሆን ኖሮ ፍቅርን እንዴት እገልጻለሁ መሰለኝ? የኔ ሶዲየም ክሎራይድ እንዴት እንደምትጣፍጪ ውይ፣ አያምርብኝም። ይቅር ይበለኝ።

እንግዲህ ወገኖች ከዚህ ቪዲዮ ምንድን ነው የምንማረው ካላችሁ ለሰው ልጅ የምናወርሰው ሃብትን ሳይሆን በዋናነት ስራ ነው ማውረስ ያለብን የስራ ካልቸርን የስራ ባህልን ስራን ስንሰጠው ስራን ተጠቅሞ ነው እንደ መሸጋገር አድርጎ ህይወቱን ለመቀየር የሚጥረው አለበለዛ የተቀመጠ ነገር ብንሰጠው ምናልባት ፐርሰንቴጁ ሊለያይ ይችላል እንጂ አብዛኛው አገልግሎት ላይ ሊውል አይችልም። ስለዚህ በዚህ ምክንያት በባካችሁ ምን እንመክራለን ካላችሁ ለሰው ልጅ የስራ ባህልን የስራ ካልቸርን እንድናበረክት ላለው ቀጣይ ቪዲዮ በዚህ ቪዲዮ ደግሞ ያሲኖ ምን ያሳየን ሆን እስቲ ወደ ያሲኖ አባባ

ፈታ የምንልበት ሳል ላይ ተገኝተናል። ቴዲ አፍሮ እስኪ አብረን ከፍ ከፍ እናድርገው የውበት አርበኛ ማሰብ አቃተን ባንቺ ስማደናለኛ ወጥ ባረከፍታ

ቆንጆ ሙዚቃ ነበረ። ከሙዚቃ ግብዣችን ተመልሰናል። ቤተሰብ፣ እውነት ዳንስ ትጠላላችሁ? የሆነ የተከመረ ሰው ወሰደው እኮ ጫነቦ። እዚህ ጋር ብቻ ያስቀረው መጨረሻ ላይ ይመች። እንዳንተ ነው አልገባኝም

ለሱም አንድ ምግብ ስጠው። እሺ፣ የሁለቱ ምግብ ሂሳብ ለሱ። እንዴ ባለቤት እሱ ነው። አላልፍለት ያለ ድሃ ሀብታም ይጋብዛል ይላሉ። እንደዚህ ነው። ኩስ ምን ብሎ ጭራሽ ባለቤት፣ ይገርማል። እሺ፣ ደግሞ ሁለተኛው ቪዲዮ አይተንምጣ። እየበላክ ነው እየበላው ነው። ብላ፣ ሺ እወጣለሁ አለኝ አለ። ብላ አለ። እውነት አለ። እሺ፣ እሺ ነው አለ ነው እንዴ የጆ ሐላል አልከኝም? አው እና እሺ፣ ተነስታ አጠባ። እሺ መብላት እየፈለገ አሪፍ ነው። እስኪ ሌላኛውን ቪዲዮ ደግሞ አይተን ምጣ። ኦ ማርሻል አልቲስት የሆነች ድመት በስሙ በስሙ በስሙ የቤቱን እቃ በሙሉ ደረ መሳችሁ አባወራ ባይኖርም የድመት አባወራችን፣ አየሁ፣ ትገርማለች። እስኪ ሌላኛው ቪዲዮችን ደግሞ ዳሰስ። ድሮ ቀረ ይላል። እስኪ እንያቸው። ይለያሉ ኧረ ዋዘር ብሸልበት ደስ ባለኝ። ቆንጆ ነው። እሺ ቤተሰብ፣ ከሚቀጥለው ቪዲዮ ደግሞ ቆንጆ ነገር እናገኝበታለን ጥሩ ነገር እንማርበታለን ብለን አስባለሁ። ቻሌንጅ ነው። ምን አይነት ቻሌንጅ? እስኪ አብረን እንየው ቪዲዮ በጣም የሚገርምና ጀግና ወጣት ነው። የመጀመሪያ ተግባሩ ምን መሰላችሁ? ይህ ቻሌንጅ ሱስ የማቆም ቻሌንጅ ነው። ይህ ወንድማችን እንግዲህ በሱስ የተጠጋ ነበር ቢፎርን አሁን ምንድነው ያቀደው ሱስ የማቆም ቻሌንጅ ብሎ ደይዋ ላይ የፖስተው ቪዲዮ አለ። በዚህ በደይዋ ላይ ምንድን ያሳየን ከሱስ ለመላቀቅ ወንድሞቹን፣ ጓደኞቹን፣ ብዙዎቹን ሰዎች እያነቃቃ እያነሳሳ ለመርሳት ሲል ፑሽ አፕ ይሰራል። ለመርሳት ሲል እራሱን ቢዚ ወደ ማድረግ የሄደበት ነው። እንግዲህ ይህ ቻሌንጅ ዴይ ዋን ብሎ ጀመረ እንጂ አሁን የደረሰበት ደረጃ ደግሞ ዴይ ፎርቲን ላይ ደርሷል። ዴይ ፎርቲን ላይ እንደዚህ መሩታል እንዴ ሱሴ ማቆም ቻሌንጅን እኮ እንዳለ እየተቀላቀለ ኦልሞስት እንዳለ ማለት ይቻላል። ወጣቱ በጣም እግዚአብሔር አክብርልኝ። እንደመራችሁ አቃሉኝ አብረን እንሎ ጠባካችሁ ይቻላል ስላችሁ፣ እኔ እንኳን አስራ ሶስተኛ ሱሴ ማቆም ቀል ይደርሻሉ። ይቻላል ስላችሁ ወንድሞች ናስ መሰግናል። ቻሌንጅ ያልተቀላቀላችሁ ተቀላቀሉ። ዝም ብለ ማለት ነው እንደዚህ እያየ የት እንደምደርስ ተኛለ እግዚአብሔር። በሁለት ሳምንት ውስጥ የሚሰማኝን ስሜት እኔ ነኝ ማቆም አ እኔ ነኝ ማቆም። እባካችሁ ይህን ቻሌጅ ተቀላቅላችሁ እራሳችሁ ላይ የመታዩትን ለውጥ ልነግራችሁ አልችልም። እመቤት ደስቴ በጣም እጥፍ ድርብ ነው። ይህን ቻለንጅ አልተቀላቀላችሁ ተቀላቀሉ። ደሙ ፎሎ አርጉ። በአጭር ጊዜ ውስጥ ፎሎ እየበዛ ነው። አይታችሁ ሰላማችሁ ብዛ ስላችሁ፣ እንግዲህ ቤተሰብ እንዲህ መልካምና ቀና ቀና ቻሌንጁን እየከፈተ ብዙዎችን እንዲከተሉና አሪያ ሆነናቸው አብረና አብረን እንድንጓዝና ካለብን ጥሩ ያልሆነ ባህሪያቶች ወይም ሱሶች ተላ መንገድ እያሳየን ነው። አስተውሉ። ይሄ ልጅ ደይ 13 ላይ ነው ያለው። ብዙ ተከታዮች እንዳሉት እናያለን፣ ወይንም እያየ ያለ ነው። ስለዚህ እንደሚቻል ነው እየነገረን ያለው ቻሌንጁን ተቀላቀሉ። በከፍተኛ ደረጃ እያለን ያለው እንደውም የተቀላቀሉትም ራሱ ከሚያስበው በላይ ህዝቤ መሮታል ወይ እያለ ነው። ሱስ ለማቆም ሰው መሮት አስቡት። ይህን ቻሌንጅ እየተቀላቀለ መሆኑን ይገልጻል። እግዚአብሔር ያክብርልኝ። ይሄ ሱስ ህይወት መሮናል እያለ ይቻላል የሚለውን ነገር እያስረዳን ነው። እና በደይ ፎርቲን ደግሞ ስንመለከት በቃ ነፃነቱን ነው የሚናገረው። ውስጡ ንጹህ መሆኑን የሚሰማውን ኮምፎርት ነው እያስረዳን ያለው እና እባካችሁ ቤተሰብ እንደዚህ አይነት መልካምና በጎ ቻናሎችን ማበረታታችንን አንዘንጋ። ብዙዎቻችን በዚህ ቻሌንጅ ደግሞ የተጠቃን ሰዎች ካለን ወይም እንደዚህ አይነት አደጋ ውስጥ የሶስት እንትን ውስጥ ያለን ሰዎች ብንቀላቀለው መልካም ነው። መልካሙን ይስጥ፣ ወንድም ያበርታ እንላለን። ቤተሰብ የዘንድሮ ሰርግ የት ደርሷል ካላችሁኝ ይሄ ቪዲዮ ምስክር መሆን ይችላል። እኔ የምጠብቅ የነበረው በምድር ሰረገላ ነበረ። ጭራሽ እውነትም በለው በለው! ሰርግ ከፍ በብሏል። አንድ ደረጃ ረበስ ሙሽሪትና ሙሽራ እያያችሁ ነው አገባባቸው ይለያሉ ይለያሉ ወደ ክሬዚ ወደ ቀጣዩ ቪዲዮአችን ደግሞ በለፈለፉ ይጠፉ ይላሉ እስቲ ነጋዴዎችን ደግሞ አንደበት እና የአንዳንድ አንድ ነጋዴዎች ሰላም ሰላም እንዴት ነሽ ኡ እንዴ አስተዋወስኩሽ አንቺ የገቢዎች ተቆጣጣሪ ነሽ አይደል

እውነቱ ነው። በለፈለፉ ባፉ ይጠፉ ማለት ይሄ ነው። እሺ። እሱ ገንዘብ አምላክ ብለው ይጠሩታል። በብራዚል ውስጥ ከማንም በላይ ሀብታም ነው። በብራዚል ውስጥ የቅጥቅጥ ታሪክ ነው ለመፍጠር ሲል ያለ ፍርሃት ነባር ግንባታዎችን አፍርሶ በራሱ ዲዛይን ይተካል። ኢሎሪኒ ዘንድ ብር ወይም ገንዘብ ተራ ነገር ሲሆን፣ አልማዝ ደግሞ እንደ ተራ ድንጋይ ይቆጠራል። ይህ ሰው ኢሎሪኒ የቅንጦት ንጉሠ ነገሥት ተብሎ ይጠራል። በቤቱ ውስጥ ያለው ነገር ሁሉ በአልማዝ ያጌጠ ነው። ልብሶች፣ ሰዓቶች፣ መነጽሮች፣ ጫማዎች፣ እንዲያውም መኪናው ሁሉ በአልማዝ ይንጸባረቃል። ኢሎሪኒ የተፈጥሮ ኃይል ከመሆንም በላይ የቢዝነስ ጨዋታውን ጠንቅቆ የሚያውቅ አርቆ ሐሳቢ ባለ ሀብት ነው። ላምቦርጊኒን አይነዳም፣ ይሰበስባቸዋል። የግል ጄት አውሮፕላኑ ላይም ስሙ በደማቅ ፊደላት ተጽፎ ይታያል። ኢሎሪኒ ወደ አንድ ምግብ ቤት ሲገባ ምርጡን ጠረጴዛ ለማስያዝ ሲል ብቻ ቦታውን ይገዛዋል። በዚህም እዚያ የነበሩ ሰዎች በሙሉ በነፃ እንዲመገቡ ያደርጋል። ተጽዕኖው ከግል ክበቡ አልፎ ሰፊ ነበር። ታላላቅ ባንኮች የእሱን ኢንቨስትመንቶች ይከታተላሉ፣ ታዋቂ ሰዎችም የእሱን ምክር ይፈልጉ ነበር። ኢሎሪኒ በቀላሉ ሀብታም ሰው አልነበረም። እሱ ያዋፈ ታሪክ ነበር። ዋና ዋና ባንኮች የፋይናንስ እንቅስቃሴውን ለመከተል ሲሉ የወለድ ምጣኔያቸውን የሚያስተካክሉለት፣ ሀብታም ከሆነ አይቀር እንደዚህ ነው። በአልማዝ መታጠብ፣ ሽቅ ብሎ በአልማዝ መታጠብ፣ ባንኮችን ማጨናነቅ፣ የከተማውን ኢኮኖሚ ማናጋት፣ ለመንግስት መቁጠር እስኪያዳግተው ድረስ። ከሆነ አይቀር ሀብት እንደዚህ ነው። ይሄ ብራዚል ውስጥ ጀግና ይለያል። የሚገርም ሰው ነው። ይመች ባክ። ቀጣይ ቪዲዮችን

ጀምቦ ሙሉ ኮ እንደቆደቆ ባፍንጫው ሰው በአፉ ውሃ ጠጥቶ መጨረስ አልቻለም። በአፍንጫው ዋ ፐርሰን ትችላለ። እውነት ልምድ አለ። እንግዲህ እንዲህ እንዲህ እያለን ወደ መጨረሻው የሜክሲቲው ቪዲዮዎች ደርሰናል። እንግዲህ የሜክሲቲው ቪዲዮዎች ይህንን ይመስላሉ። ቤተሰብ አብራችሁን ስላላችሁ ሞቅ ደመቅ አድርገን ፕሮግራማችን እስከዚህ ድረስ አብራችሁን ስለሆናችሁ ክብር ይገባቸዋል። እናመሰግናለን። በነገራችን ላይ ሜክስ ቲዩብን እንደ ሁሌ ሁሉ ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን ሁኑ፣ አበረታቱን እንላለን። ቆንጆ ቆንጆ ቪዲዮዎችን ይዘን በመምጣት እኛም እናንተን ለማስደሰት እንሞክራለን። መልካም ጊዜ ብለናል።